ሰሞኑን እንግዲህ ሀይሚና ብሩክ እየሰሩ ባሉት ቪዲዮዎች ላይ በጣም ብዙዎቻችሁ ቅሬታ እያቀረባችሁ ትገኛላችሁ። ብዙዎቻችሁም በጣም ተከፍታችሁ ተጨንቃችሁ እስከ ማልቀስ የምትደርሱ ልጆችም አላችሁ። ብዙዎቻችሁም ደግሞ ተከፋፍላችሁ፣ ግማሾቻችሁ የሀይሚ ደጋፊ፣ ግማሾቻችሁ ደግሞ የብሩክ ደጋፊ ሆናችሁ ከባድ ጸብን እያስነሳችሁ ትገኛላችሁ። እርስ በእርስ ምንም አይነት መግባባት የሚባል ነገር የለም። እንዲሁም ደግሞ ዳኒንም ደግፋችሁ ስለ ዳኒም እያወራችሁ የምትገኙ ሰዎች አላችሁ እንዲሁ

በቃ እሷ ለእሷ በጣም ትልቅ ድጋፍ እያደረጋችሁ የምትገኙ ልጆችም አላቸው። አጠቃላይ እስኪ ስለ ሀይሚና ስለ ብሩክ ዛሬ ምን አዲስ ነገር አለ የሚለውን ነገር እንግዲህ እናውራበታለን፣ ሀሳብ እንሰጥበታለን ማለት ነው። በቅድሚያ ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለመጣችሁ ከልብ ከልብ አመሰግናለሁ። እንግዲህ የሀይሚና የብሩክ ጉዳይ እጅግ በጣም ብዙ ቀናቶችን አስቆጥሯል። ሀይሚም ብሩክን ልታምነው አልቻለችም በምንም ተአምር። ብሩክም ሀይሚ ጋር ያለውን ነገር በጣም በጣም በ የሚያሳዝን ሁኔታ ቆረጥ አድርጎ እናቴ ትሙት ብሎ እስከ መማል ደርሷል። ማለት ነው ይህ ማለት ምን ማለት ነው? የሀይሚና የብሩክ እጣ ፋንታስ ለወደፊት ምን ይመስላል የሚለውን ነገር በደንብ ሀሳብ እናነሳበታለን። እንደ ድሮ አሁንም ጥሩ ፍቅር እየተሰጣጡ ጥሩ ጊዜን እያሳለፉ ወደፊት ይቀጥላሉ ወይስ ደግሞ በዚሁ ይቀራሉ፣ በዚሁ ይቋረጣል፣ በዚሁ ሳይተማመኑ፣ በዚሁ ቆም ነገር ሳያወሩ፣ በዚሁም ሳይተማመኑ እንዲሁ ሳያወሩ ይቀራሉ፣ የሚለውን ነገር እንግዲህ እስኪ በደንብ ሀሳብ እንሰጥበታለን። የሀይሚ ቤተሰቦችም እጅግ እጅግ በጣም በጣም በሚያሳዝን ሁኔታ ፎቶቸው እየተዘቀዘቀ ይገኛል። የብሩክ እናሳት ቀር እንግዲህ ፎቶ እየተዘቀዘቀ ይገኛል። ብቻ ቲክታክ ላይ በጣም ከባድ ጦርነት ማለት ይቻላል እየወጣ ይገኛል። በጣም አለመግባባት ተፈጥሯል። በአጭሩ ብዙዎቻቸው ተቀይረዋል። ጥሩ ሰው የሚባሉት ለሀይሚና ለብሩክ ብሎ የማያዳሉ እኩል የሚያዩቸው የእነሱን ደስታ የሚፈልጉ የተባሉ ሰዎች አሁን ላይ ተቀይረው ወይ የብሩክን ፎቶ ዘቅዘቀው እናያለን፣ ወይ ደግሞ የሀይሚን ፎቶ ዘቅዘቀው ሲሳደቡ እናያለን። እና በጣም አስቸጋሪ ነገር እየተፈጠረ ነበር ቲክታክ ላይ ይሄ ሁሉ ተጠያቂው ለዚህ ሁሉ ትርምስ፣ ለዚህ ሁሉ ጸብ፣ ለዚህ ሁሉ አለመግባባት፣ ለዚህ ሁሉ ተመልካችን እንዲከፋፈል ያደረጉት ሀይሚና ብሩክ ናቸው። እውነቱን ለመናገር ማለት ነውና ምንም አንዳንዴ ለሚ የሆነ ሰው ሲወዳችሁ ለዛ ሰው መጨነቅ መቻል አለባችሁ። ያ ሰው እኔ እንዲህ ስሆን ይወደኛል ይከታተለኛል ያከብረኛል እኔ የማይሆን ነገር ስሰራ የማይሆን ነገር ሳደርግ ምን ሊሰማቸው ይችላል ብለው የማሰብ ግዴታ አለባቸው ሀይሚና ብሩክ ማለት ነው። የእውነት ነው የምላችሁ። ዩትዩብ ላይ ማለት ነው በጣም ብዙ ልጆች እውነተኛ ታሪካቸውን የሚያስተላልፉ እውነተኛ ህይወትን እየኖሩ በቃ አላደለ፣ ጸብ እንኳን ቢኖር አስተምረውን የሚያልፉ ትምህርቶችን ነው የሚያሳዩን የሚያስተምሩን እነሱን መከታተል ጠፍቶን አይደለም ስለነሱ ማውራት ጠፍቶን አይደለም። ብዙዎቻችን አሁን በተለይ እኔም የማዳም ቅመም አንዷ ነበርኩኝ በስደት እያለውኝ ሀይሚና ብሩክን በጣም ነበር ማበረታታቸው። አንደኛ ገና ልጆች ናቸው፣ ታዳጊዎች ናቸው። ቢያድጉ ቢለወጡ፣ በቃ ከፍ ያለ ደረጃ ላይ ቢደርሱ ብለን በቃ የእውነት ከማዳሜ ጋር ስንት የተጣልቻለሁ ኔ እስከ መባረር ገደር ብዙዎቹ ተባረዋል። በእነሱ ምክንያት ብዙዎቹ ከማዳማቸው ጋር ለመስማባት ከቤተሰቦቻቸው ጋር ራሱ ስልክ ሲያወሩ ደውሎ መነጫነጭ፣ መጨቃጨቅ ሆነ ስራቸውና ብዙ ነገር ሆነናል ና እንዲህ ሆነን እዚህ ደረጃ ላይ ያደርሰናቸው ዛሬ ጥጋብ ጥጋብ ሲላቸው ለተመልካች ክብር ትንሽ እንኳን በቃ ይሄ ምን ይሰማቸው ይሁን ብለው ሳያስቡ ይህንን ቪዲዮ በቃ ሲለቁ እናደዳለሆነ ማለት አንዳንዴ ጭቅጭቅም ክርክርም አለመግባባትም ይኖራል እኮ ከዚህ በፊትም የነበረ ነገር ነበር። ግን ሀይሚ ስታጠፋ አንቺ ጥፋተኛ ነች ብለን መክረን ወደ ራሷ እንድትመለስ ብሩክ ሲያጠፋ ብሩክ ነው ያጠፋ ብለን መክረን ወደ ራሱ እንዲመለስ እያደረግን ነበር። እስከ ዛሬዋ ሰዓትና፣ ሰከንድ፣ ደቂቃ ድረስ ያመጣ ናቸው አይደለም። ስለዚህ እነዚህ ልጆች ዛሬ የሆነም የማንም ወጠጤ ወረው በላ መጣ ብለው ከነዛ ሰዎች ጋር መደባደብ፣ መጨቃጨቅ፣ መከራከር፣ ያልሆነ ቃላት መወራወር፣ ከእናንተ ምን ልንማር እንችላለን? በጣም አሳሳቢ ደረጃ ላይ ደርሷል። እና በእናንተ ምክንያት ብዙ ደጋፊዎች ከልብ የሚዋደዱት እግዚአብሔርን ከእናንተ በላይ አሁን እናንተን በአንድ ላይ ይደግፋሉ። ደግሞ ልክ እንደ ቤተሰብ፣ ልክ እንደ ጓደኛ ተቀራርበው፣ ልክ እንደ እህት በቃ ተቀራርበው ጥሩ ጊዜያትን እያሳለፉ ነበር። የእናንተን ፎቶ አድርገው የእናንተን ስም አድርገው ይሄ እንኳን ደ ደስ ሌላቸው አይገባም። እግዚአብሔርን እኔ አንድ መልካም ኮሜንት አስቱዬ በርች የሚል ኮሜንት ሳይ እንኳን ለዛች ልጅ እኔ በጣም ነው የምጠነቀቅላት በቃ የእውነት ላ ላጠፋሽ ብላይ ባላጠፋም ሳላጠፋ አጠፋሽ ብላይ እንኳን ኮሜንት ብትጽፍ የኔ ቆንጆ እንዲህ ነው ብዬ አስረድቼ ለእሷ በጣም እጨነቃለሁ። የእውነት አንድ ልጅም እንደዛ ብሎ ሲጽፍልኝ እንደዛ ላለሁ እና እናንተ ግን ይሄ ሁሉ ሰው የእናንተን ፎቶ አድርጎ የእናንተን ፕሮፋይል አድርጎ የእናንተን ስም እየተጠቀመ እናንተን በቃ ከሰላሳ ደቂቃ ሙሉ ቪዲዮ ቁጭ ብሎ እያየ እናንተ ግን በጣም ትጫወታላችሁ። በቃ ማለት የሚያስጠላ ነገር ነው የሚያደርጉ፣ ሀይሚና ብሩክ ማለት ነው። እኔ ስለምወዳቸው ብዬ ጥሩ ነገር ሲያደርጉ እናገራለሁ፣ ጥሩ ነገር ሳያደርጉ ደግሞ በደንብ እናገራለሁ፣ አወራለሁ። ማንንም አልፈራም። ባለፈው እኔ ፎቶዬ እስከ ጥግ ድረስ ተዘግዝቋል፣ ቪዲዮ ሳይቀር ተዘግዝቆ መከራ። በቃ በጣም ብዙ ነገር ብለው ብለው ብለው፣ ግን በቃ ሲያቅታቸው ተውት። እኔ አሁንም ነገም ከነገ ወዲያ መቀየር አልፈልግም። በሀይሜ በብሩክ ላይ አሁንም ትልቅ ተስፋ አለኝ። በቃ የሆነ አለ አይደለ የሆነ አዲስ ነገር ተፈጥሮ የሆነ ነገር እንደሚሆን ማለት ነው የምልላችሁ ፈልጌ ነው። ከልብ ነው የምደግፋቸው። ከተጣላቸው ወይ ደግሞ በቃ እነዚህ ልጆች ማየት አልፈልግም ብዬ ካቆምኩኝ አቆምኩ ነው። በእርግጥ እኔ ብዙ ጊዜ ሞክሬ አውቃለሁ። በቃ አስጠላኝ እንዴ! ሁሌ ጭቅጭቅ፣ ሁሌ ክርክር። እኔ የራሴ ሕይወት ስንት ጭንቀት አለብኝ፣ ስንት ችግር አለብኝ። ሌላ ጭንቀት ደግሞ እነሱ ጋር መጥቼ ይዤ የሚሄደው ምንድን ነው ብዬ ላቆም ብዙ ጊዜ ሞክሬ ነበር ግን አልቻልኩም። እነዚህ ልጆች ተለውጠው አድገው ከፍ ያለ ደረጃ ላይ ደርሰውን ማየት ይፈልጋሉ። እግዚአብሔርን ብሩክ መኪናውን የገዛው በነገራችን ላይ ማለት ነው የቀን ስራ ሰርቶ አይደለም ወይ ንግድ ነግዶ አይደለም፣ እግዚአብሔርን ከዩቱብ ባገኘው ብር ነው። ያ ማለት ምንድን ነው እኛ የገቢ ምንጮቻቸው ነን። እኛ የማዳም ቀበውሞች ማለት ነው። ዝም በሉ፣ የፈለገ ነገር ልትናገሩ ትችላላችሁ። በእርግጥ ፈልጊያቸውን ማየው ስለምወዳቸው ነው ማያቸው ቪዲዮ ሲለቀቅ ሩጭ ማያቸው ስለምወዳቸው ነው። የእነሱ ስኬት ስለሚያስደስተኝ ነው። የእነሱ ለውጥ ስለሚያስደስተኝ ነው። ባይሆንማ ኖሮ ኧረ የራሳቸው ጉዳይ ማን ከነዚህ ጋር ይጨቃጨቃል? ፋራ ናቸው እንዴ ብዬ ትትእተው ነበር። ግን እኔ ከልብ ስለምወዳቸው አመጣጣቸውን፣ ጅማሯቸውን ስለማቅ እከታተላቸዋለሁ እና ይሄን ለሰጠ ህዝብ ማለት ነው ይሄ ጭቅጭቅ ይገባል ወይ? ይሄ ድብድብ ይገባል ወይ? የወረደ ነገር እኮ ነው የሚያደርጉት። እግዚአብሔርን የወረደ ንግግር ነው የሚናገሩት። የወረደ ቦታ ላይ ነው፣ የማይመጠናቸው ቦታ ነው የሚገኙት። በቃ የማይመጠናቸው ሰው ጋር ነው የሚገኙት እና ይሄ መሆን የለበትም። በቃ ሀይሚም ወደ ራሷ፣ ብሩክም ወደ ራሱ ይመለስ። ከዛ አንድ ላይ ሆኑ። ግን ዛሬ አዲስ የሰማት ኢንፎርሜሽን አለ፣ በሀይሚና በብሩክ መሀል ማለት ነው። እንግዲህ ሁለት መቶ ኬ ስትገባ እንኳን ስንት ሰርፕራይዝ አረጋታለሁ ያለልጅ እስካሁን ያ ሰርፕራይዝ ለተመልካችም አልታየም፣ ለሀይሚም አልታየም። ይህ ምንድነው? ቤታቸው ውስጥ በቃ አንዳንዴ የውላችሁ እግዚአብሔርን ሰይጣን እኮ ማለት ነው። ዝም ብሎ መጦ እኛ ከተቀመጥንበት አይመጣም፣ እኛን ለማጣላት አይመጣም። ግን እኛ ነገሩን እንጀምረዋለን። ሰይጣን እየጨማመረ ግፋ ግፊ ግፋ ግፊ እያለ በቃ ከኋላችን መጦ ሽኩ ሽኩ ይለናል። እኛ ያኔ በቃ አለም ዘጠኝ አርገ ነው በቃ የሚያስጠላሙድ ውስጥ እንከተዋለን። እና ሀይሚና ብሩክ ደግሞ በግድ በቃ ሰይጣን ካልመጣህ በቃ በህይወታችን ውስጥ ሰይጣን ካልገባ እያሉ ነው። ለመታረቅ ሰበብ ከመፈለግ ይልቅ ለመጣላቅ ሰበብ ይፈልጋሉ። ለመራረቅ ሰበብ ይፈልጋሉ የእውነት አንድ ለመሆን ከመፈለግ ሰበብ ለመለየት በቃ የእሱን ጥፋት የእሷ ጥፋት እያለ እንደዚህ በቃ ጥፋት መቆጣጠር እንደዛማ ከሆነ በጣም አስቸግ ምን አይነት ህይወት ልትኖሩ ነው ብቻ ግን ወደ ራሳቸው ተመለሱ እኔ በውስጥ የሰማሁት ኢንፎርሜሽን እንግዲህ ዛሬ ይዤላቸው የመጣሁት ሀይሚና ብሩክ ሰላም እንደወር ሊያወርዱ እንደሆነ በቃ ሀይሚም ብሩክም ይቅር ተባብለው ወደ ራሳቸው ሊመለሱ እንደሆነ ነው የሰማሁት ና ብሩክ ትናንትና ምሎ ተናግሮ ነበረ እናቴ ትሙት ብሏል እኔ ዩትዩብ ላይ እግዚአብሔርን ማርያምን ሲል ሰምቼው አውቃለሁ። በጣም ብዙ ጊዜ በተለይ ማርያምን ይላል የሆነ ነገር ሲናደር ሲበሳጭ፣ ወይ ደግሞ የማይፈልገው ነገር ሲኖር ማርያምን ይላል። አሁን ግን እናቴ ትሙት ብሎ ምሏል። ይሄ ልጅ በእርግጥ ከማርያም እናቱን ያስቀድማል ያስበልጣል ማለት አይደለም፣ ግን በእናቱ ምሎ ሳያቅ ስለማያቅ ዛሬ ምሏል። እና ሀይሚ ያን ነገር አስደንግጧታል አስፈርቷታል። የእውነት ይሄን ነገር ቤተሰብ እንኳን ሲያይ ምን ይላል? እንዴ ቡታጅራዎች እግዚአብሔርን እንደዛ ሀገራችሁን እንዳላስጠራችሁ እንደዛ በፍቅር እንዳልሞላችሁን፣ እንደዛ እንደዚህ አይነት ሀገር አለ ወይ እንደዚህ አይነት መዋደድ አለ ወይ እንደዚህ አይነት መተሳሰብ አለ ወይ ብለን ሳንጨርስ ዙራችሁ ዙራችሁ በቃ ዳቦ ሊጦ ሆነ እንደማለት ነው። እግዚአብሔርን አብርሸ ሩታን ተመልከቱ፣ እነነጢን በዛ ተመልከቱ፣ የምር ሀይሚንና ብሩክን ተመልከቱ። በጣም የሚያስጠላ በቃ የሚያስጠላ ጭቅጭቅ። ደግሞ የሚያስጠላው ነገር ሶስተኛ አራተኛ ወገን ይመጣና ጨጨጨጨጨጭ የሆነ እግዚአብሔርን፣ ታልባ እስኪ ምጣር ላይ ያርጉት፣ የደመቀ ምጣር ላይ ያስቀምጡት። እንደዛ ጆሮ ያንዳንድ አሁን እግዚአብሔርን ያቃጭልብኛል። እና ፍፄንም ደግሞ ጥፋተኛ ስታደረጉ የነበራችሁ ልጆች ነበራችሁ። ትናንትና ምን ያደርግ ይሄ ልጅ? እኮ በራሳቸው ችግሩ ከዚህ በፊት ብዙ ችግሮችን ፈትቶ አብረው እንዲቀጥሉ አድርጓል አይደል? አሁን ደግሞ የአራታቸው ችግር ስለሆነ ብሎ አራታቸውን አንድ ላይ ያገናኝቶ ለማስታረቅ ለማውራት ሞከረ። ግን አራቱም ይጮሃሉ። እሱ በመሀል ቤት እንዴት ይሁን? ፍፂን ለምን አራት አንተ በጣም ጥፋተኛ ነህ፣ ለምን አራቱን በአንድ ላይ ያገናኛቸው እያላችሁ ነበር። እሱ ለማስታረቅ ነው የሞከረው። ሁሉ እጁን አጣጥፎ አፉን አጣጥፎ ጸጥ ሲል እሱ አይደል እንዲህ መጥቶ ጓደኛ ብሎ ሊመክረው የፈለገው ሊያስታርቀው የፈለገው። ለነገሩ ሀይሚና ብሩክ እንኳን እሱን ማለት ነው እግዚአብሔርን ለራሳቸው ራሱ ክብር የላቸው። ይቅርታ አድርጉልኝና ማለት ነው በእውነት እኔ አሁን ከዳኒ ጋር እንደው እስኪ ያስቡት ብሩክ ከዳኒ ጋር ቆሞ እንደዚህ ማውራት አለበት ብሩክ አሁን ከዳኒ ጋር መደባደብ አለበት እስኪ እግዚአብሔርን እኩያው ቢሆን ወይ ደግሞ በቃ በቁመትም በምን የሚመጣጠን ሰው ቢሆን እኮ እስኪ ተዉት በቃ ወንድ ነው ተባ ምን ይባል አሁን ይህ ቁንጭ የመሰለ ልጅ ስ ክፍትር ቢያደረገው የሚወድቅ ወንድ ካልተደባደብኩ ምናም ብሎ ፍፄ ፊት እንደዛ ሲያደርግ እግዚአብሔርን በጣም ነው የተናደድኩበት ብሩክ ላይ በጣም ነው ያዘንኩበት አይደረግም በቃ እንዴ ለጓደኛህ እንኳን ክብር የለህም እንዴ ጓደኛ ሊያስታርቅ መጥቷል። ፍጽ ውለ የተፈጠረው ነገር እንደዚህ እንደዚህ ነው እና ይሄን ይሄን ነገር አልተገባባውበት አልተስማማውበትም፣ ብሎ እንደውም እንደ ሽማግሌ እንዲሆነው እንዲያስታርቀው ሰላም እንዲፈጠር ማድረግ ሲችል ብሩክ ፊት ዳኔን ካልተደባደብኳለ ሀይሚን በጣም በቃ ተቆጣት፣ ምናምን ነገር። ሙሉ በሙሉ የሱ ጥፋት ነው ለማለት አልወድም፣ አልፈቅድም ወይም ደግሞ አልችልም፣ ግን ብሩክ ቢያንስ ሀይሚ ራሱ ማለት ነው፣ እንዴት ነው እንዲህ እንዲህ የሚያረጋት እግዚአብሔርን፣ አይሆንም እኮ ሀይሚ። እየኔ ቆንጆ፣ እንወድሻለን፣ እናከብርሻለን። ያንችን ለውጥ ያንችን ስኬት ነው የምንፈልገው። እንዲህ እኛ እየደረቅ እንዲህ እየለፈለፍን የምንገኘው ሀይሚ ብሩክን እንዳታጠው ነው እኔ በዋነኝነት ሀይሚ ብሩክን ማጣት የለባትም ብዬ ስለማምን ነው። የእውነት ለመናገር ማለት ነው ደግሞ ብሩክን ብታጣ የምትጎዳው ቀድማ እሷ ነች ብዬ ስለማስብ ቅድሚያ ለእሷ ነው የምሰጠውና ነገራቶችን አንቺ ብልህ ሴት ነሽ፣ ብልጥ ነሽ። ከዚህ በፊትም በብዙ ችግሮች ውስጥ ገብተሽ ብዙ ነገሮችን አድርገሽ የወጣሽ ልጅ ነሻ። ይሄ ነገር እንዴት እንደከበደሽ እላቅ አልቻልኩም። ግን ተለያይተናል፣ ወስ ፈትተናል ምናምን እያልሽ ነበረ። ምንም ብሩክ የጨረሰው ነገር የለም። ሲጀመር ከካሜራ ጀርባ እንደማትገናኙ ነው የሰማሁት ኢንፎርሜሽን የት በየት በኩል አውርታችሁ ነው ተለያይተናል፣ ወይም ደግሞ በቃ እኔ እና እሱ ያለውን ጉዳይ ተጨርሰናል፣ ምናምን የምት ይሄ አይባልም። በቃ ወደ ራሳችሁ ተመለሱ። ሌላኛው ደግሞ እንግዲህ ሀይሚ ዳኒን እንደምትፈልገው ነው እንግዲህ እየተነገረ የሚገኘው። ለዛ ነው እንጂ ሀይሚ ብሩክ እንደዛ ዳኒ ፊት ሲጨቃጨቅ ምናምን ጸጥ አትለውም ነበር። ቢያንስ ዳኒን የሆነ ነገር ትለው ነበር። ጸጥ እያለችው የምትገኘው ዳኒን ስለምትወደው ነው ከዳኒ ጋር መሆን ስለፈለገች ነው እያላችሁ የምታወሩባት ሰዎች አላችሁ። በጭራሽ ሀይሚ እንደዚህ የወረደች የዘቀጠች ልጅ አይደለች። ማስተሳሰቧ ማመለካከቷም እንደዚህ አይነት አይደለም። ከብሩክ ውጭ ሌላ ሰው ቀርባም አታውቅም። በዚህ ልክ ከብሩክ ውጪ በዚህ ልክ የምትወደው የምታከብረው የእውነቴ ነው የምላችሁ በፍቅር የምታስበው ሰው የለም። ምንም ከዳኔ ጋር የተገናኘ ነገር ምንም አልጠረጠራትም። ለምን እንደው አንድ አንድ አልጋ ላይ ራቆታቸውን አላያቸውም። በጭራሽ ሀይሜ ከብሩክ ምንም ነገር አጣ ዳኔ ጋር ልትሄድ አትችልም። ይሄ ቁንጫ የሆነው ልጅ ማለት ነው ምንም ነገር ምንም በቃ አንዳንዴ እኮ ሰው ወደ ሌላ ሰው ሲሄድ ምን አጥጦ ነው ከዛ ሰው አብሮት ከነበረው ሰው አብሮት ካለው ሰው ምን አጥጦ ነው ሌላ ሰው ጋር ሄዶ ተብሎ እንኳን ሲታሰብ የሆነ ነገር በቃ ያሳማኝ ነገር ሊኖር ይችላል። አሁን ሀይሚ ብሩክን የመሰለ ሸበላ ቆንጆ፣ አስተሳሰብ አመለካከቱ ምርጥ የሆነ ምርጥ ቤተሰብ የወጣ ልጅ ምን ምን ብሏት ነው እዛ ወጣጤ ጋ እዛ ቁንጫ ከሆነ ልጅ ጋር ተከተላ ምትሄደው? ምኑ ይታያል? እንደው ምኑ ከማጠሩ መወጣጠሩ፣ ይቅርታ፣ ይሄ ተፈጥሮ ጉዳይ ነው ተፈጥሮ ነው ምናምን ችግር የለውም። ዳኔንም በዚህ ልክ ሲጀመር የራሳቸው ጥፋት ነው ለነገሩ ሀይሚና ብሩክ ማለት ነው። የራሳቸው ጥፋት ሶስተኛ አራተኛ ወገን እንዲገባ አደረጉት። ራሳቸው ምንም አሁን እዚህ ጋር ዳንኤል መውቀስም ስለ ሶሲም ማውራትም ምንም ብዙም ጥቅም የለው። እንደምር ራሳቸው ናቸው እነሱ እኛ በቀኛ በኛ አንቆራረጥም አንጨካከንም። ዞር በሉሉ ከጠገባችን ቢሉ ማለት ነው እግዚአብሔርን እዚህ ድረስ አይደርሱም ነበር። ሁለታቸው መፍታት የነበረባቸውን ችግር ሚዲያ ላይ ያወጡት ሶስተኛ አራተኛ ወገን ጨመሩ። ይሄው። እንደዚህ ሳምንታት አለፉ። በቃ እንዲ ከተጨቃጨቁ ከተከራከሩ አለመግባባት ከተፈጠረ ለማንኛውም ግን ሀይሚና ብሩክ ዛሬ በሚለቀቀው ቪዲዮ ወይ ነገ ተስማምተው ተግባብተው ይቅር ተባብለው እንደሚመጡ ነው ኢንፎርሜሽን የደረሰኝ። ተመልካቾችም እንግዲህ እንዲ ተከፋፍለው ተጣልተው፣ የብሩክ የሀይሚ ደጋፊ ለብቻ፣ የሶሲ ለብቻ፣ የዳኒ ለብቻ የነበሩት ደጋፊዎች እንግዲህ በተለይ በተለይ የሀይሚና የብሩክ ደጋፊዎች እንግዲህ አንድ ሆኖ ይቅር ተባብለው የዘቀዘቁትን ፎቶ አንስተው የዘቀዘቁትን ቪዲዮ አንስተው አጥፍተው እንግዲህ ሰላም አውርደው ማታ በሰላማዊ መንገድ እያወሩ ነበረ። በነገራችን ላይ ቲክቶክ ላይ እኔ እከታተላለሁ ብዙ ነገር እና ሰላም አውርደው አይቻለው። ይሄ ነገር በጣም በጣም ደስ የሚል የሚበረታታ ነገር ነው። ይኸው ላችሁ እነሱ እንደዚህ ተፋጩ፣ ተቧከሱ፣ ተመታቱ ምናምን ነገ አብረው ነው የሚሆኑት። እግዚአብሔርን ነው የምላችሁ፣ አብረው አንድ ላይ ነው የሚሆኑት። እናንተ ግን በስደት ያላችሁ እህቶቼ ናችሁ። ከአንዷ ጋር ከአንዱ ሲጣላ ማለት ነው። የሆነ ቀን ደብራችሁ ገብታችሁ ማውራት ስትፈልጉ ያኔ ክፉ ቃል ከተነጋገራችሁ በጣም የሚያስጠላው። ገባችሁ እርፍ ብላችሁ በቃ ወሬ ማውራት ስትፈልጉ ከማንም ጋር ጸብ የለባችሁም፣ ከማንም ጋር ጥል የለባችሁም። ቁጭ ብላችሁ ታወራላችሁ። የምትጣሉ ከሆነ ግን ሌላ ጭንቀት። ሀይሚና ብሩክ ተጣሉ ብላችሁ ጭንቀት ውስጥ ትገባላችሁ። ከዛ ደግሞ ለምን ሀይሚ በደላት ትላላችሁ። ከዛ ደግሞ ለምን ብሩክ በደለችሁ ትላላችሁ። ምንም አይነት መግባባት ሰላም አይኖራችሁም። እና በቃ እናንተ ቤተሰብ ናችሁ፣ ኦልሬዲ ምንም መጣላት የለባችሁም። የእውነት እነሱ ተጣልተው ለሚታረቁት ነገር ለምን እናንተ ሰማይ ላይ አየር ላይ ትቀራላችሁ? ይህንን ነው ልል የምችለው። ይህ ሀሳብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ የምወዳችሁ ውዴ ቻናል የቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። እወዳችኋለሁ። ሰላም ያቆየን።